ሰላም ውድና የተከበራችሁ ዚቴ ቤተሰቦች እንዴት ናችሁ? እንኳን ለውሳና በዓል አደረሳችሁ። ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም። እንግዲህ ዛሬም አዲስ ነገር እጅላችሁ መጥቻለሁ። ምንድ ነው ይሄ አዲስ ነገር? እንግዲህ ስለ ቀነኒ ማለት ነው። ኢትዮ ፎሮም ያወጣው መረጃ አለ። ምንድ ነው ያወጣው ካላችሁ፣ እንግዲህ ለቀነኒ ቤተሰቦች የደም ካሳ 25 ሚሊዮን ብር እየተደራደሩ እንደሆነ ሰምተናል ማለት ነው። መረጃውን አስገባላችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰቡን ነው ከነሱ አንደበት እንደወረደ ላስገባላችሁ። ፍትህ ለቀነኒ የቤተሰቡን መልስ እንግዲህ ይዞልን ይመጣል፣ በተስፋ እንጠብቃለን። እንግዲህ ድርድሩ እዚህ ጋ ደርሷልበት እየተቻለ አይደለም ሁኔታዎች ሁሉ እየተድበሰበሱ የሚገኙበት ታይም ላይ ደርሰናል። በመጨረሻም ኢትዮ ፎረም ይዞት የወጣው መረጃ እንዲህ ይላል። ሀያ አምስት ሚሊዮን ብር የደም ካሳ ለሞዴል ቀነኒ ቀርቧል ይለናል ኢትዮ ፎረም አባ ገዳዎች የሀገር ባለስልጣናትና ሽማግሌዎች ድርድር ውስጥ አሉበት ይለናል ኢትዮ ፎረም እንደዘገበው። እኔ ለሞተ ሰው ካሳ የማይገባኝ አማርኛ ነው እውነቱን ለመናገር ማለት ነው። የትኛው ገንዘብ ነው እስኪ ያንን ሰው ሊመልስላችሁ የሚችለው? እና ገንዘብ ሊያጽናናችሁ የሚችለው የማይሆን አማርኛ ነው። ያው እንደ በቃ ከየዋህነት የመጣ ነገር ነው ብዬ የማስበው እንደኔ ማለት ነው ሊያውም ደግሞ በእናትና በአባት ደረጃ ማለት ነው። ኢትዮ ፎረም እንግዲህ የእናትና የአባት እየሆን ምላሽ ይዞ ይዞልን እንደሚቀርብ ተስፋ አድርጋለሁ። ይሄ ነገር ውሸት ካልሆነ ማለት ነው። ምክንያቱም ሀያ አምስት ሚሊዮን ብር ካሳ ሲያቀርብ ጉዳዩንም እንዳደረገው እያመነ ነው። ይህን ካሳ ያቀረበው ሰውዬ ማለት ነው። ሌላ ደግሞ ጥያቄ ሊሆን የሚችል ነገር ምንድን ነው? ይህን ሀያ አምስት ሚሊዮን ብር ማን ነው የሚከፍለው? አንዷለም ጎሳ

እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ መጨረሻም ታወ ታውጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ የሚቆሙልኝ የኢትዮጵያ ህዝብ፣ በሀገር ውስጥ ሁሉ በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። እጅህን ደር ሀቋን እንድታወጡልኝ። አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎን የቆሙልኝ የኢትዮጵያ ህዝብ ሀገር ውስጥ ውጭ ያላችሁ እንድታግዙኝ እለምናለሁ፣ ጠይቃለሁ። ሰላም ሰላም። ውድና የተከበራችሁ የአዜቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋ ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬም በአዲስ ነገር መጥተናል። ዛሬም ከቀነኒው አልወጣንም። እዚህ ጋ የምታዩት እንግዲህ መግቢያ ላይ እንዳስገባውላችሁ ማለት ነው ከየት መረጃው እንደመጣ አውቃችኋል፣ ሰምታችኋል ማለት ነው። ይሄ መረጃ ማን ያወጣው የሚለው ማለት ነው። ግን በጣም ያሳዝናል። የድሀ ነፍስ በገንዘብ እየተገዛ እንደሆነ በቃ አላቅም። ብቻ ተስፋ ቆርጠናል፣ ኢትዮጵያን በሙሉ ማለት ነው። እንዴት ናችሁ? ወሬ ራሱ ጠፍቶብኛል፣ ስሬ ይስተናድጃለሁ እንግዲህ 25 ሚሊዮን ብር ማለት ነው። የሰውን ህይወት ይተካል እንዴ? እንደዚህ ከሆነ እኮ ድሀ አብታም እንደፈለገ የማንንም ድሀ እያደረገ ከዛ ለድሀው ቤተሰብ ገንዘብ ይሰጣል ማለት ነው። ሽያጭ ብላችሁ ሰዱት። ይሄ ነገር ምን ሳክል ገንዘብ ካሳ ቢሰጥ ማለት ነው። እንግዲህ አባ ገዳዎች ጋር እየተደራደሩ ነው ቆየ ይሄ ነገር ከተሰማ፣ አሁን ግን በይፋ ወጥቷል። እንግዲህ ቱፍሮም አውጥቶታል። በሀያ አምስት ሚሊዮን ብር እየተደራደሩ እንደሆነ ቤተሰቦች ማለት ነው። በአባገዳ ተይዟል እና በታዋቂ ሰዎች ያው መጀመሪያም እየተወራ ነበረ፣ እየተፈራ ሁሉ ደርሷል። እንግዲህ ቤተሰብ ደስ እንዳለው ያድርግ። እኛ ተመልካች ነን፣ ግን ያሳዝናል። ወዴት ወዴት እየሄደ እንደሆነ ማለትም ሀብታም እንደፈለገ አድርጎ ገንዘብ ለደሃ መስጠት ከሆነ ይህ ነገር ደሞ እውነት ከሆነ እስኪ አሁንም ደግሞ እንሰማለን። በሚቀጥለው ሚዲያ ላይ የወጣ ነገር ሁሉ ውሸት አይሆንም ጫፍ ይያዛል እንጂ ድርድሩ ባይስማሙ ባይስማሙ ያው ድርድሩ ላይ እንደወጣ እንግዲህ ይፋ ተደርጓል። እዚህ ጋር ብዙዎች እየሰሩበት ነው ዛሬ ላይ ማለት ነው። በጣም ከባድ ነው። እግዚአብሔር አምላክ ከእንደዚህ አይነት ሰቀቀን፣ ከእንደዚህ አይነት ነገር ፈጣሪ ጠብቀን ብላችሁ ሁላችሁም ጸሎት አድርጉ። በሚከብድ ሁኔታ ማለት ነው፣ ሀገራችን ወዴት እየደች ነው? እውነት ይሄን ነገር ማለትም እኔ ያልገባኝና ያልተገለጸልኝን ነገር ልንገራችሁ። ስሬስ ልጁም አሁን ያለውን ሰምታችኋል። ይሄ ማለት በገንዘብ መደራደር ማለት ነገርየውን አድርገው ያለው ነው የቀነኒ እጅ በኔ እጅ፣ የቀነኒ ህይወት በኔ እጅ ነው የጠፋ ነው ወይስ ሊገባኝ ያልቻለም ማለት ነው ያልተፈታልኝ ነገር። ንጹህ ከሆነ ድርድር ምን አስፈለገ ነው? በቃ የኔ ጥያቄ ይሄ ነው። ማለትም ንጹህ ከሆነ አንዷ አለም ምንም ነገር፣ ንጹህ ከሆነ ፈጣሪ ከሱ ጋር ነው ያለ። አይደለም 25 ሚሊዮን ምንም አምስት አምስት ሳያወጣ ፈጣሪ ከሱ ጋር ያግዘዋል። የእውነት ንጹህ ከሆነ ለምንድነው በገንዘብ የሚደራደሩት? ሊገባኝ አልቻልም። ይሄ ነገር እውነት ከሆነ ሲጀመር እስካሁን ድረስ የቆየው እየተጓተተ መረጃ እንዳይወጣ ሁሉ ነገር እንዳይወጣ የተደረገው ያው ውስጥ ለውስጥ፣ እንግዲህ ውስጥ አዋቂ ነን ያሉት በሹክሹክታ መንደር እየሰማን ነበር አይደል ድርዳ እየተደራደሩ ነው በእኛ በአባገዳ ስርአት ነው ማለቅ ያለበት እየተባለ ነው ሲባል ሁሉ ነገር ይሰማን ነበረ። ዛሬ ላይ ግን ጭራሽ የብሩን መጠንም ሁሉም ነገር ይፋ አድርጎታል። እንግዲህ ኢትዮ ተሳስቶም ከሆነ ከሱ ነው። እንግዲህ ህዝቡ እንዳለ እየሰራበት ነው ይህንን መረጃ ማለት ነው። በጣም ሁሉም በቁጣ ተነስተዋል። እንዴት ህይወት ገንዘብን ይገዛል ወይ? እችን የመሰለች እንቁ አይደለም ሀያ አምስት ሚሊየን የፈለገ መቶ ሚሊየን ብር ቢሰጣቸው ልጃቸውን ይተካል ወይ? ይሄ የሁላችንም ጥያቄ ነው። ስሬስ ይሄስ ነገር እንደዚህ ከቀጠለ ነገስ ነገስ የአንድ ምስኪን ደሃ ልጅ ማለት ነው ህይወቷ ይቀጠፋል። ከዛ በገንዘብ የዛችም እንደዛ በገንዘብ ይሄን ነገር ይታሰብበት። እውነቴን ነው ብለው ይሄን ነገር ይታሰብበት። ቤተሰቦችን ባትደራደሩ መንግስትን በገንዘብ ባያደራደር ይሄ እኔ ምርጫ ነው። አዎ አንዴ ህይወቷ አልፏል። እሷ አትመጣም አትመለስም። ስለዚህ ገንዘቡ ደግሞ ይጠቅማቸዋል ይባላል፣ ልትሉ ትችላላችሁ። እኔ ግን በዚህ በኩል አልስማማም። ከዚህ በፊትም እንግዲህ ቤተሰቦች አንስማማም ብለዋል። አሁንም አልተስማሙም። ድርድር ነው የተደረገ እየተደረገ ያለው። እነሱ አባትም ወጥተው ተናግረዋል። ሁላችሁም ሰምታችኋል። እኔ ምንም አልፈልግም፣ የልጄን ሀቅና ሀቅ ብቻ ነው። ልጁም ንጹሕ ከሆነ ህግ ይዞታል። ንጹሕ የሆነበትን አሳማኝ ነገር ንገሩኝ፣ እውነትን ንገሩኝ እያሉ አባት እኛ ምንም አንፈልግም። እንግዲህ የተገደዱ ነው ያሉት፣ አላቅም። በግዳጅ እንግዲህ ከተቀበሉ ገንዘቡንና ዝም ካሉ ሚዲያም እንዳይወጡ ከተከለከሉ አናቅም። እንግዲህ የሚወጣው መረጃ እንደዛ ነው። ብቻ ያማል፣ ነፍስ ይማር። እህታችን እውነት፣ በግፍ ለሚገደሉ እህቶቻችን፣ በግፍ ህይወታቸውን ለሚያጡ እህት ወንድሞቻችን፣ ፈጣሪ እሱ ይድረስላቸው እኛ ምንም ማድረግ ስለማንችል እዚህ ጋር ከመጮህ ውጭ ይሄን አሉ ብለን የሰማኑን አምጥተን ከመናገር ውጭ ሌላ ምንም እያደረግን አይደለም። ኦኬ ገንዘብ ለሰው ለነሱ ይጠቅማል ልትሉ ትችላላችሁ። እሷ አትመለስም ልትሉ ትችላላችሁ? አዎ ገንዘቡ ይጠቅማል? እርግጥ እናውቃለን። ግን ግን ነገስ በምን ምክንያት ይሄ ነገር እንደማይደገም በምንድን ነው የምታውቁት? ነገስ ይሄ ነገር እንዴት ነው የማይደገመው ነገስት ሌላዋ የአንድ ድሃ ልጅ እንደዚህ ህይወቱ አልፎ መልሶ ገንዘብ ይከፈላል። ይሄ ነገ ለእኔ በሉ በየቤታችን ይገባል። አንድ ሰው ቅጣት ካለበት ቅጣቱን ይቀጣ፣ አለቀ። ንጹሕ ከሆነ በንጽናው ይውጣ፣ ምንም አያስፈልግም። እውነት ከባድ ነው። በጣም ያሟል። በጣም ነው የሚያሳዝነው። በዚህ ልክ ጫና እየተደረገ ሰው ሀዘኑን እንዳይወጣ፣ ሰው ህርሙን እንዳያወጣ እውነቴን ነው። የተሰማውን እንኳን እንዳይተነፍስ እየተደረገ ያለበት ሀገር ያሳዝናል፣ ያሳዝናል። ፈጣሪ ፍታሁ ቀን ማይፈታው ነገር የለም። ገንዘብ ቢኖርም እግዚአብሔር ደግሞ ከድሀዎች ጋር ስላለ እሱ ይፈታል ማለት ነው። ውነት ከባድ ነው። ያለንበት ኢትዮጵያ በጣም ከባድ ጭንቀት ውስጥ ገብታለች። የኢትዮጵያ ህዝቦች በጣም ያልታሰበ ነገር ውስጥ ገብተዋሉ። ስታስቡት እንደ ሰው ድምጽ እንኳን ማሰማት አይችሉም። የምርያማል እንግዲህ፣ ፍትህ ለእህታችን ቀነኒ እንላለን። ቤተሰብ ምርጫ የእነሱ ነው። ሌላው ህዝብ የኢትዮጵያ ህዝብ ጣልቃ አይገባም። ፍትህን ግን ይመኛል። ቤተሰብ ገንዘብ ይሻለኛል፣ ሌላ ነገር አንፈልግም ብለው በገንዘብ ከተስማሙ ምችን የመሰለች እንቁ በ25 ሚሊዮን ከተስማሙ እኔ ብሩ በዛ አነሳ አደለም እንደኔ ግን ቅጣት እውነት እጁን ንጹህ ከሆነ ነጻ ይውጣ። እጁ ካለበት ደግሞ ቅጣቱን ለምንድን ነው ማይሰጠው? ያሳስባል። ከባድ ነው እንግዲህ። ለማንኛውም ያለው መረጃ ድርሽ ይላችኋለው። እናንተ ታውቃላችሁ ሁሉንም ነገር። እስኪ መግቢያ ላይ ያው ሰምታችኋል መረጃው። እኔ ፍትህ ለቀነኒ ነው ምለው። ነገም ይሄ ነገር ማይደገምበት ምክንያት ምንድን ነው ላለው ለእኔ በጣም አሳስቦኛል። ማንም ሀብታም ባለ ገንዘብ የደሃን ህይወት በገንዘብ እየሸጠ ገንዘብ እየከፈለ ህይወት እየጠፋ የኢትዮጵያ እናቶች ምስኪኖች ያለቅሳሉ ማለት ነው። በዚህ ከቀጠለ እንደዛ ነው። ሌላ ምንም አይነት ትርጉም የለውም። ለኔ እንዲህ ነው። ነገስ ማይደገምበት ነገር ምንድን ነው? ለምን ገንዘብ ህይወትን አይመልስም? እሷ ሙታለች። አዎ ገንዘቡ እንጂ እሷም ከዚህ በኋላ መታ ምንም አታደርግም። ይሄን ልትሉ ትችላላችሁ ይሄ አይደለም ዋናው ዋናው ለኢትዮጵያ ህዝብ አንዷአለም ንጹህ ከሆነ ነጻ ይለቀቅ ምንም አምስት ለምን ያወጣል እጁ ካለበት ደግሞ ያው ቅጣቱን ይውሰድ እንደ ኢትዮጵያ እንደ ህጋችን እላለሁ ሰላማችሁ ይብዛ ወዳችኋለሁ መልስ አሳብ አስተያየታችሁን ስጡኝ ባይ